ምን ደሞ? አይ ብርሃን ብለሽ ብለሽ ነገር ከኔ መሸሸግ ጀምርሽ አይደል? መቼ ተገናኘና ሸሽግሃለሁ? ጅኖ አይደል? አረ ምን ቦጣይ። ታዲያ ምን እያልሽ ነበር? ይሄው ላሹ ለአንድ ሰው መምጣቷ እንዳትናገር። እንደው ዝም ብዬ ቀባጣሪ መሰልኩሽ? ብርሃን ንገሪኝ፣ ምንድን ነው እህት አለም ቤት መጣለች? እኔ ያለምን? መቼ ዛሬ የመጣችው ለአንድ ሰው ትንፍሽ እንዳትል ዝም ብለሽ። አታስፈራሪ፣ ሁሌ እኔ ላይ የምትጮብኝ አንቺ። ስነ ስርአት ኑርሽ፣ ታላቅሽ ወይን አትርሽ ባርኮት ደረጃ እንደዚህ የሚያዘልል እንዴ? እንዴ? እንዴ? አያ አቶ ያችን ማናት ጀቪታችን ያለችው የከፈለ ልጅ አደይ እኮ ናት። አደይ መከራዎች መከራዎች ዕለት ዕለት እያደሩ እየጨመሩ መጥተዋል። አደ ሳይታሰብ በድንገት ወደ አገር ቤት ወደ ቤተሰቦቿ ተመልሳለች። ታዲያ ወደ ቤተሰቦቿ በመመለሷ ዴብ እጅግ በጣም ተጨንቋል። ግራ በመጋባትም ላይ ይገኛል። በሌላ በኩል እጅግ በጣም አብዝታ የምትወዳት ጓደኛዋ ለሌል ያደረጉትን ነገር እጅግ በመውቀስና እንዴት እንዴት አደርጋላችሁ እያለች ትገኛለች። ሰላም ጤና ይስጥልን አድማጭ ተመልካቾቻችን በያላችሁበት የምድር ዳርቻ ሰላማችሁ ይውሳለን። ለቻናላችን አዲስ የሆናችሁ ሰብስክራይብ ላይክ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን። እነሆ አደይ ድራማ ክፍል ሀምሳ ዘጠኝን ይዘንላችሁ ቀርበናል። ተከታተሉን ዘንድ ጋበዝ ናችሁ። ለሊ እጅግ በጣም ቆዝማና ከፍቷት ውጭ በረንዳ ላይ ቆማለች። ታዲያ አብሯትም የፍቅር አጋሯ የላ ቁሟል። ነገር ግን እየሆነ ያለው ነገር ግራ ቢያጋባው ለልዬ ለምን ትበሳጫለሽ እያላት ነው። እሷም እኔ እኮ የገረመኝ ነገር እኛ እንኳን ልንረዳት ይገባ ነበር አንተ ግን እንኳን ልትረዳት ይቅርና ለግርባጭ ወረቀት ብለህ እንኳን እንደሳደረካት አለችው። ይህንን የሰማው ኤላም እስከ ዛሬ እኮ ብዙ ነገር ተናግሬያት እንዴት ተከፍታብኝ አታውቅም ነበር። ለምን እንዲህ በቀላሉ ነገር ጨክና እንዲህ ያደረገ ይችላታል? እሷ ምን ታደርግ ብለህ ነው? ቢያንስ እንኳን እዛ ቤት ያሉት ሁሉም ሲረባረቡባት እና እኛ ጎኗ ልንቆም ይገባ ነበር። አንተ ግን ያልተገባ ነገር ተናግረህ ከቤት እንድትወጣ አደረካት። በቃ አደይ ቤት ሰዎቿ ጋር ተገናኝታለች አለችው። ታዲያ ወዲያውኑም ትንሽ ሳይቆዩ እንዴት ታረቁና እጅግ በጣም ይቅርታ ጠይቃት። ከዚህ በኋላ ይቅርታ ቢባል ምን ዋጋ አለው? ሁልጊዜም ቢሆን ቸኩሎ የምትወስናቸው ነገሮች ዋጋ ያስከፍለዋል። እንዲህ ባታደርግ ጥሩ ነው። ይህንን ባህሪ ብትተው አለችው። የላን የላም እሺ ሁለተኛ እንደዚህ አላደርግም ብሎ ቅፍ ያደርጋታል። ታዲያ በፍቅርም። በሌላ በኩል ዴም አደይን ለማግኘት ብሎ ወደ ኔላ ቤት መጥቷል። ታዲያ ላ ጋ ሲመጣ በሩን አንኳክቶ ገባ። ነገር ግን የላ ብቻ ነው የነበረው። ለሌየታለች አለው ለሊ ትንሽ አረፍ ልበል ብላ መኝታ ክፍሏ ነች ይለዋል። ይህንን የሰማው ዴቭ አይ አደይን ፈልጌ ነበር አለው አደይ እኮ አዝናለው በጣም ሲለው እኮ እሷ ሰው ቤት እንደምትሰራ ስለምታውቅ እዛ ያለችበት ቦታ እንድትወስደኝ ብዬ ነው ይለዋል። ታዲያ ግን መርዶ የሚመስል ነገር ያረደዋል። አደይ እኮ ክፍለ ሀገር ቤተሰቦቿ ጋር ሄዳለች ሲለው ዴቭ ያለበት ቦታ ራሱ የዞረበት ያክል ተሰማው። እጅግ በጣም ግራ ገባው። እንዴት እንዴት ሆኖ እያለ እየተርበተበትስ ነበረ ታዲያ። ለሊም ወዲያው መታ፣ አዎ እውነት ነው፣ በቃ አደይ ቤተሰቦቿ ጋር ሄዳለች። ምክንያቱም ማንም ሊረዳት አልቻለም። ቢያንስ እንኳን አንተ ልትረዳት ይገባ ነበር፣ ነገር ግን አንተ ከሁሉም ጋር አብረህ እንደትሄድ ነው ያደረግከው አለችው። ይህንን ሲሰማ ዴም እጅግ ተበሳጨ። አብዝቶ የሚያፈቅራትና የሚወዳትን ልጅ ሳያስበው ከሱ እንዳመለጠችና እንደሄደችበት ሲያስብ ግራ ገባው። የሚያደርገው ቢጠፋበት ለሊ፣ እሺ አሁን ምን አድርግ ነው የምትይኝ? ይላታል። ለሊም እጅግ አብዝታ ተበሳጭታ ስለነበር ብዙ ነገሮችን ተናገረችው። ኤላም ዝም እንድትል ለልዬ፣ አትባዛ ጭ እባክሽ እያለ ይገታት ነበረ። ታዲያ ለሌ ግን ብዝጭቷ እጅግ ስላየለ እንዴት ፍቅርና ቤዛውን ሰምተህ እሷን እንደዛ ታደርጋታለህ? የሚወድና የሚያፈቅር ሰው እኮ ቢያንስ እንኳን ትንሽ ሊያምን ይገባል። ፍቅር እኮ እምነት ነው አለችው። አዎ ልክ ነሽ፣ አጥፍቻለሁ። ነገር ግን አሁን ምን እንደማደርግ ብቻ እንድትነግሪ ነው ይላታል። ታዲያ ለሊም ከዚህ በኋላ እኔ ምንም ማድረግ እንዳለብኝ አላውቅም። በቃ አደይ ሀገሯ ገብታለች ብቻ ባቷ እንዳያገኛት ነው ፈራው አለችው። ይህን ጊዜ ነበረ የዴብ ስጋት እጅግ አብዝቶ የጨመረው። ታዲያ ሌሊ ብስጭቷ እየጨመረ ሲመጣ የላም ከነበረበት መቀመጫ በድግ ብሎ እሷ ጎን ተቀመጠና ሌሊዬ እባብሸት አሁን እኮ ብስጭትሽ በጣም እየጨመረ ነው ታረጅብኛለሽ፣ ያለሽ ብሎ ግንባሯን ሳም ያደርጋታል። ይህንን የተመለከተው ዴቭ ምን አለበት የኔ ህይወት እንዲህ በሆነ የሚል ይመስላል። ታዲያ እነሱ ነው ያየም እየተመለከተም በፈገግታ ውስጡ እያረረ ቢሆንም እናንተ እኮ ታድላችኋል፣ ቢያንስ እንኳን አንደኛው ለአንደኛችሁ ትደጋግፋላችሁ። አንደኛው ወድጎ እስኪሰበር ድረስ አንደኛውን አይጠብቀው። ምን አለበት እንዲ አደይ የተረድታኝ ቢሆን አለ። ይህን ጊዜ ለሊ ይውልህ እሷ እኮ ተረታ ነበር፣ አንተን ያልተረዳሃት አለችው። ይህን ጊዜ ነበር የልቡ ሰዓት አብዝቶ የጨመረው። ያቺ የሚወዳትና የሚያፈቅራትን ሴት ባልሆኑ ሰዎችና በተልካሻ ምክንያት ከሱ ተነጥላ አገሯ ስትገባ ችግር አገባው። በሌላ በኩል አብዝቶ የሚወዳትና የሚያስባት ንጉሱ አደይን ማግኘት ፈልጓል። ታዲያ የሚያስቸግረው ደመቀን ነውና ደመቀ ይውልቅ ሳላስበው ጭራሽ ከሪየር አቀች አይን እያየ እሷ ጥላኝ ሄደች እያለ ሲርበተበት ያየዋል። የጓደኛው ጭንቀት የገባው ደመቀ በቃ እስኪ ቅመሟ ጋር ልደውል ብሎ ለሊጋ ይደውላል። ለሊጋ ሲደውልም ለሊ ስልኩን አንስታ አደይ አለች ወይ ይላታል። አደይ የለችም አደይ የለችም አለችው። ማለት ብሎ ሲጠይቃት አዴይ እኮ አገሯ ገባች ብላ ነገረችው። ይህን ጊዜ መርዶ ነበር የሆነው። ታዲያ ደመቀም የጓደኛውን አይን አይን እየተመለከተ አሁኑ እውነታውን ሲያውቅ ምን ይሆናል በሚል ስሜት ግራ ተጋባ። ነገር ግን ንጉሱ የሰማውን ነገር ማመን አቃተው፣ ልቡ ኮበለለበት፣ አይኑም እንባ ቀረረበት። አዴይን እጅግ አብዝቶ ይወዳታል እና ደመቀ የሰማውን ነገር ራሱ ብቻ ማስቀረት ቢፈልግም የስልኩ ድምፅ ሲሰማ ነበርና የንጉሱ ልብ እጅግ ተሰበረ። በሌላ በኩል አደይ ቤተሰቦቿ ዋጋ ተገናኝታለች። እናቷም እንጨት ሰብረው ወደ ቤታቸው ሊሄዱ ሲል አደይን ከርቀት አይተዋት እየከነፉ መጡ። ታዲያ አደይም የናፍቋትን እናቷን ለማግኘት ወደ እሳቸው ተጠግታ አቅፈውን አብዝተው ሳሟት። የእናትና የልጅ ፍቅር እጅግ ያስቀናልና እየደጋገሙ ልጄ አበባዬ እያሉ ይስሟታል። እሷም ልቧ በሐሴት ዘለለ። ምክሮቿም በሙሉ ረስታ እናቷን መመልከት ጀመረች። እናቷም ያች ስደት ያባከናትን ልጃቸውን እየተመለከቱ ደጋግሞ ይስሟትም ነበረ። ታዲያ እንጨቱን ማስቀምጠው ስለነበር እኔ ልሸከመው ብላ ስራ ወዳዷ አደይ እንጨቱን በድርግ አድርጋ ተሸከመችው። ልጄ አንቺ ከዛ ደክመሻል፣ ቢያንስ ነይ ሊያዘው ቢሏትም እሷ ግን እምቢ ብላ የእናቷን ሸክም ለማቅለል ተሸከመችላቸው። እቤትም ደረሱ። ታዲያ እቤትም ደርሰውም እህቷ ብርሃንም እናቷም ቁጭ ብለው በፍቅር እየተወያዩ ናፍቆታቸውንም እየተወጣጡ አልጋ ላይ እናታቸውን ቁጭ አድርገው አይን አይናቸውን እያዩቸው ነበረ። ያቺ ደሳሳ ጎጆ ብትሆንም የእናት ፍቅር የተሞላችው ጎጆ በሳቅ ትፈነድቃለች። አደይ ልቧ በሐሴት ዘላለች። ምክንያቱም እናትን ፊት ማየት ትልቅ በረከት እና እናቷን አይን አይኗን እየተመለከተች እህቷንም ከጎኗ አስቀምጣ ደስታ በደስታ ሆደች የትናንትና ምክራዋንም እረስታ ከእናቷ ጎን ፍልቅልቅ እያለች ነው። ታዲያ ብርሃንም ወዲያው ተነስታ እስኪ እኋ ለቅዳ ብላ ወደ ወንዝ ትወርዳለች። ወደ ወንዝ ወርዳም ኋ እየቀዳች አንዳንድ የግጥም ስንኞችንም እያሳረፈች ነበረ። ወዲያውንም አሽ የምትለውና ሁልጊዜ ከጎኗ የማይለየው እህቷ በሌለችበት ሰዓት እንኳን አብሯት የሚጫወተው አሹ ይመጣል። አሹም እንዴ፣ ምን ሆነ ነው ኮቴ ያታሰማም እንዴ? ትሏለች። አረ እኔ ስኮት ነበረኝ። አንቺ ነሽ እንጂ ይላታል። የዛሬው ግጥምሽ ቢለይብኝ ነው እኮ አላት። አሹዬ ሳልነግርህ አለችው። አዎ አንቺማ ከእኔ ከሁሉን ነገር መደበቅ ጀምረሻል ይላታል። እኔ ምንም አልደበኩም፣ ነገር ግን እህቴ መምጣቷን ለማንም እንዳትናገር አለችው። አብዝተው የሚዋደዱ ሰዎች በማየ መሃሉ ጭቅጭቅ ያበዛሉና አሹና ብርሃንም እንዲሁ ሲጨቃጨቁ ቆዩ። ከትንሽ ደቂቃዎች በኋላም እሷም ቅዳት እያንገበገባት ወደ ቤቷ ትመለሳለች። ለቤትም ተመልሳ ምን ሆነች ቆየሽ ስትባል አይን አሹን አግኝታ ይሆናል እንጂ አሉ እናቷ። እናቷ የገባቸው ናቸውና የአሹን ነገር አይሆንላትም እያሉ ላደይ ያስረዷታል። አደይም በፈገግታ ይሁን በቃ እያለች ነበረ። በሌላ በኩል ቬቭ ወደ ቤት ተመልሷል። ታዲያ ወደ ቤት ከመመለሱ በፊት ሁል ጊዜ ነገር የማያጠው ያነ ቤት አሁንም በነገር ተጠምዷል። ፍቅርና ቤዛ ነገራቸውን ለኩሰው ጠብቀውታል። ታዲያ ፍቅር ቤዛ ሰራተኛዋን አዲሷ አይታለች አለቻት። ፍቅርም በቃ ከዚህ በኋላ ሰራተኛ አይመጣም ግብተሽ አርፈሽ ስሪ ትላታለች። ይህን ጊዜ ነበር ቤዛን ንዴቷ ትውግ ያለው። ይኸውልሽ ያቺ ደህና የምትሰራ ልጅን አስወጥተሽ ስደሽ አሁን ቤቱን እንደዚህ ያደረግሽው አይደለ አለቻት። አዎ ከዚህ በኋላ ማሚ ሰራተኛ እንዳይመጣ ብላኛለች ብላ ተመጻደቀችባት። ይህን ጊዜ ወዲያውኑ ዴብ መጥቶ አጠገባቸው ቁጭ ላል። እንዴ ዴብ፣ ምን ሆነሃል? አለችው ምንም አልሆነው ነገር አለ ብሎ ብስጭቱንም ከእሷ ላይ ሊወጣባት ፈለገ። ነገር ግን ወዲያውኑ እህቱ ሊዱ መታ እማዬ፣ ቪዲዮ ኮል ልታወራን ትፈልጋለች፣ ና ና ብላ ይዛው ሄደች። ተነስቶም ጥሏት ሄደ። ታዲያ ቤዛና ፍቅር ሁልጊዜ መደባደብ ልማዳቸው ነውና ነገር ነገር ሲላቸው ቤዛ ፍቅርን በጥፊት አልሳታለች። ሁል ጊዜ የተለመደ ባህሪያቸው ነው። አንደኛው አሸናፊ ሊሆን ስላልቻለ እየተዋቀቱ አሁንም አሉ። በሌላ በኩል ባርኮት ፍቅረኛ አይናትና የተደራጋሪ ናት ብሎ የሚያስባትን ቤዛን ሊያግዛት ይፈልጋል። ሁኔታዎችን እና ስለ ቤት ያለባት እዳ ይጠይቃት ጀመር። ታዲያ እናትሽን እና ወንድምሽን ላገኝ ይፈልጋለሁ፣ አራጣ ያበደሩችን ሰዎችም እነሱን ማግኘት አለብኝ አላት። ታዲያ ይህን ጊዜ ቤዛ ዙሪያው ጨለማ ሆነባት፣ ምክንያቱም ያ የደበቀችው ውሸት ሊጋለጥባት ነው እና እናቷንም ማገናኘትን ባትፈልግም ባርኮት ግን እናትሽና ወንድምሽን ማግኘት አለብኝ ብሎ ቀጭን ትዕዛዝ አስተላለፈ። ሌላ ሊያግዝሽ ይፈልጋል እኔም ላግዝሽ እፈልጋለሁ፣ ስለዚህ ማግኘት አለብኝ አላት። የውዴታ ግዴታዋንም ቢሆን እሺ አከናኛ አለው እያለች መርበተቷን ቀጠለች። ታዲያ በዚህ መሀል እንደዚያ ያለችው ከዚህ ሁሉ ነገር እኮ ምንም ሳትል አላምነሽም ብትለኝ ይቀል ነበር አለችው። ታዲያ ይህንን የሰማው ባርኮት እንደ ፈላሽ ማሰች፣ ያለሽ ያለው አማራጭ ይሄ ነው፣ ከዚህ በኋላ ይሄንን ነው አላት። በሌላ በኩል ለሊ አደይ ጋ ደጋግማ ስልክ በመደውላ አልነሳላት አልቻለም። ነገር ግን ከደቂቃዎች በኋላ አደይ ስልክ ትደውላለች። እናቷ ስልክ ሲጠራ ቆይቷል ስላሏት ወደ ውጭ ወታ ስልክ ለለሊ ደወለችላት። ለሊም በደስታ ፈነደቀች። አናገረቻትም ብር የሚቸግርሽ ከሆነ ኤላ እኛለን እያለች ነው አለቻት። ደስም አላት ነገር ግን አደይ ስልክ እያናገረች በነበረችበት ቅጽበት ነበረ። እነዛ ትናንትና ሊያገባት ሲፈልግ የነበረው ባለሀብት በጀርባ ሆኖ እየተመለከቷት፣ ይኸው አየሃትኝ አይደለ? ይለዋል። ሊያገባት የሚፈልገው ሰው ደግሞ አዎ አየዋት በል እንዳታይን ብለው ጀርባቸውን ሰጥተው ወደ ኋላ አፈገፈጉ። አርጎትም ቅርንጮክ ጮክ ብሎ ጠርቶ ለማዬ ምን ብለሽ ነው የነገርሻት? ይላታል። ምን አልኳትኝ አለችው። ቤዛን እዚህ መኖሯን አንቺ ነሽ አይደለ የነገርሻት አላት። እኔ አልተናገርኩም። ሁሉን ነገር እኔ ላይ ለምንድን ነው የምትጥለው? ታዲያ ቤዛ እንዴት ያለ አንድ ምክንያት እንደዛ ልትለኝ ቻለች? እያለ ሲያፋጥጣት፣ ድንገት እሷ ልትጮፍ ስትል እናቱ ትመጣለች። እናቱም ባርኮት ምን እያደረክ ነው አለችው። በድንጋጤም ሁለቱም ፈጠው ቀሩ። ምክንያቱም እናታችን ትመጣለች ብለው የጠበቀ ሰው የለም ነበር። ምን ይፈጠር ይሆን? የባርኮት እናት ቤዛን ከቤት ታስወጣት ይሆን? ወይንስ አደይስ ትጠለፍን ይሆን? ወይስ በሰላም ወደ ቤቷ ትገባ ይሆን? በቀጣይ ክፍል የምናየው ይሆናል። እስከዛው በያላችሁበት ሰላማችሁ ብዛ። ጤና ይስጥልን።